ለድግሱ የመጣ ሰው እስካሁን አልሄደም እና በወጣሁ በወጣሁ በገባሁ ቁጥር አይ አንድ ውሀር አስቀራት ምናምን እያሉ ያ ነገር ገና ካሁኑ ጎዳኝ። ረጅም ጊዜ የምቆይ ከሆነ በዚህ ሁኔታ ራሴን አጠፋ ነው የሚመስለኝ፣ እና በዚህ ሁኔታ መቆየት አልፈልግም እና ወደ አዲስ አበባም ወደ ምንም በሆነ ምክንያት ወይ እሱ ደወለልኝ ብዬ ወጥቼ ህይወቴን እኖራለሁ እንጂ እዚህ ቤት ውስጥ በዚህ ሁኔታ መቆየት አልችልም። በጣም እየተሰቃየሁ ነው ያለሁት ምናምን አለችኝና፣ በጣም ነው ቅስሟ የተሰበረው። በጣም ነው ያሳዘነችኝ። አምስት አመት አረብ ሀገር ሰርታ የመጣችህት ነች። እዛ ውጭ ሁና ሚኒባስ ገዝታለታለች። ከኮምቦልቻ ደሴ ይሰራበታል መኪናውን እንደገና ደግሞ ሱቅ አለው፣ የሞባይል ሱቅ አለው። ያንን የገዛችለት ያቸው ውጭ ያለችው ሚስቱ ናት። እንግዲህ ህይወታቸውን ሊመሩበት፣ ሊያድጉበት፣ ሊሰሩበት ነው፣ ቤት ሰርታ ምን ብላ መጅሊስ ሁሉን ነገር አሟልታ ነው ይሄ ሰውዬ መቶ መጥቶ አብረው መኖር የጀመሩት። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የረምላ ለማ ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? እኔ በጣም ደህና ነኝ፣ አልሐምዱላ ረቢልአለሚን። እንግዲህ ትናንትና ነግሬያችሁ ነበር ያንን በሰርጉ የተፈጠረውን ነገርና ያለውን ነገር እየተዘዋዘርኩ እያወራሁ ነበር ልጅቱንም በእርግጥ ደውዬላት ቪዲዮ ቀርጫ ነበረ ያለችኝን ነገር ነገር ግን ያው እዚህ ማስገባት አልፈለግኩም ያው በጣም የነበረችበት ስሜታዊነት በጣም ታሳዝናት ለቅሷ ምኗ በጣም ነው ያሳዘነችኝ እና አንዳንድ ጊዜ ለመፍረድ የሚከብዳችሁ አይነት አጣብቂኝ ውስጥ ገብታችሁ ታውቃላችሁ የዚህ አይነት ስሜት ውስጥ ነው እኔ ያለሁት አሁን ላይ ለምንድን ነው ሁለት በሰውየው መዋረድ ደስ ቢለኝም እዚህ መሀል ደግሞ ሁለት ሰዎች እንግዲህ ትዳራተዋል ማለት ነው። ትልቋም የመጀመሪያዋም ይቺም ማለት ነው። ይቺ ምንም የምታውቀው ነገር የለም ልጅ ነች፣ ሕፃን ናት። እና ይሄ ነገር በእሷ ሕይወት ላይ መፈጠሩ በዛ ላይ የኛ ሰው የኛ ማህበረሰብ ታውቃላችሁ፣ እንኳን እንደዚች አይነት ነገር አግኝቶ በጣም ሰውን ማሸማቀቅ እንደውም ይቺ ልጅ እኮ ማግባት ሁላ አለባት ብዬ አላስብም። ኖርማሊ አስራ ሁለት ነች ጨርሳ እንደ ከዩኒቨርሲቲም በኋላ ትችል ነበር። ግን የእኛ ሰው ምንድን ነው፣ የደረሰ ልጅ ካለ በየቤቱ እንዳረጀ ሰው ወዳጃ ነው የሚያዝላቸው። እንደ ቁም አቀረች ያለ የገድርልሽ ልጅሽን ነው የሚባለው። ገና አስራ ስምንት ያልሞላው ልጅ እንዲህ ያለ እድሜያቸው ይዳራሉ። ከዛ በኋላ ሲፈቱ ሞራላቸው ላይ ስነልቦናቸው ላይ የማይሽር ጠባሳ ጥለውባቸው ያልፋሉ። ይሄ ሰው ይችን ልጅ እንዳገባት አታውቅም። ምንም የምታውቀው ነገር የለም። አገባች ይሄ ነገር ተፈጠረ። በጣም ከባድ ነገር ነው። ግን ያው ከዛ ውጭ ደግሞ በጣም የገረመኝ ነገር ምን እንደው ታውቃላችሁ? የሰውየው ድፍረት ማለት ነው። ሰውየው ይቺ ሚስቱም ልጅናት ብያችኋለች እንዶ ቢሆናት እስከ ሀያ አምስት ከዚህ የሚያልፋት አይደለችም ብያችሁ ነበር ባለፈው። ልጅናት ሚስቱም የመጀመሪያዋን ብያችሁ ነበር። የሚገርማችሁ አምስት አመት አረብ ሀገር ሰርታ የመጣችህት ህትነች እዛ ውጭ ሁና ሚኒባስ ገዝታለታለች። ከኮምቦልቻ ደሴ ይሰራበታል መኪናውን። እንደገና ደግሞ ሱቅ አለው፣ የሞባይል ሱቅ አለው። ያንንም የገዛችለት ያችው ውጭ ያለችው ሚስቱ ናት። እንግዲህ ህይወታቸውን ሊመሩበት፣ ሊያድጉበት፣ ሊሰሩበት ነው። ቤት ሰርታ ምን ብላ መጅሊስ፣ ሁሉን ነገር አሟልታ ነው ይሄ ሰውዬ መጥቶ አብረው መኖር የጀመሩት። መኖር ከጀመሩ ሁለት አመት አይሆናቸውም። መኖር ከጀመሩ ሁለት አመት አይሆናቸውም። እንግዲህ ሌላ ሁለተኛ ሚስት ለማግባት የወሰነው ማለት ነው በዚህ ሁለት አመት ውስጥ ነው እና ገና ደግሞ አራስ ልጅ አላቸው አሁን የሰማሁት መረጃ ገና አራስ ልጅ አላቸው ማለት ነው። ምንም አይነት ነገር የለም እና በጣም ነው የሚገርመኝ። እኔ አንዳንድ ጊዜ ወንዶች ሚስታቸው ስትወልዱ እነሱንም ሆስፒታል ዘጠኝ ወር እርጉዝ ስትሆን ዘጠኝ ወር መርፌ ወቅቱ የሚያስቀምጥል ቢገኝ ጥሩ ነበር። ለምን ሚስቱ ስታረግዝ እና ስትወልድ የሚያንጦለጦለው ወንድ አለ። ምንድን ነው ምንጉር ናችሁ? ኢና አሊላሂ ወኢና ኢለይሂ ራጂዑ ነው። እናንተን በድሮን ነበረ እንትን ማለት የምር በጣም ነው የሚያሳፍረው። እና እንደዛ ነው ታሪኩ። ሚስቱ አራስ ናት። አሁን ደግሞ እንደዚህ አይነት ነገር ተፈጠረ ማለት ነው እና እሷ ባለፋችበት፣ እሷ በሰራችበት ገንዘብ ነው ይቺ ልጅ ይሄ ሰውዬ ሲጋብዝም የነበረው መደገሻም የሰጠው ከዛ ውጭ ለብራይዷ ለምኗ እያንዳንዱን ነገር ሲያወጣ የነበረው እንግዲህ ሚስቱ ለፍታ ባመጣችለት ነገር ነው። እና በጣም ነው የሚገርመው ማለት ነው። ረጅም ጊዜ እንኳ ቆይቶ ሚስቱ ጋር ተሰለሻሽቶ አይደለም፣ ሁለት አመቱ ካገባ። በዛ ላይ ደግሞ ገና አራስ ልጅ ያለው ሰው ነው። እና እኔ እንጃ በጣም ነው ተአምር የሆነብኝ። ማለት ነው እና ይችኛአይቱን ቅድም ደውዬላት ነበር። እንደውም ቅረጭ ምናምን እያለች ነበር ቪዲዮ እየቀረጽኩ ነበር ያወሯሃት። እና ትዝ ሲለኝ እስቃለሁ፣ ሩጫውን ትዝ ሲለኝ እንደገና ደግሞ ቆይቶ የሆነብኝን ነገር ሳስበው በጣም አለቅሳለሁ። በቃ ማይሆን ድብልቅልቅ ያለ ስሜት ውስጥ ነኝ። በጣም በቃ ጥሩ ስሜት ላይ ነኝ ደህና ነኝ አልልሽም። ብቻ በጣም ተጨናንቅያለሁ። ሰው ማየት አስጠልቶኛል። ከቢም መውጣት አስጠልቶኛል። በዛ ላይ ደግሞ ከገጠርም ከተለያየ ቦታ ለድግሱ የመጣ ሰው እስካሁን አልሄደም እና በወጣሁ በወጣሁ በገባሁ ቁጥር አይ አንዱ ሀር አስቀራት ምናምን እያሉ ያ ነገር ገና ካሁኑ ጎዳኝ። ረጅም ጊዜ የምቆይ ከሆነ በዚህ ሁኔታ ራሴንም ማጠፋ ነው የሚመስለኝ እና በዚህ ሁኔታ መቆየት አልፈልግም እና ወደ አዲስ አበባም ወደ ምንም በሆነ ምክንያት ወይ እሱ ደወለልኝ ብዬ ወጥቼ ህይወቴን እኖራለሁ እንጂ እዚህ ቤት ውስጥ በዚህ ሁኔታ መቆየት አልችልም፣ በጣም እየተሰቃየሁ ነው ያለሁት፣ ምናምን አለችኝ ና በጣም ነው ቅስሟ የተሰበረው። በጣም ነው ያሳዘነችኝ። ያው ባልየው ወደዛችኛይቱም ወደዝችኛይቱም አልመጣም፣ የት እንደገባ እስካሁን አይታወቅም። እና አንዳንዴ ለመፍረድ ምንም ግራ የሚያጋባችሁ አይነት እንትን የለም እዛ ስሜት ውስጥ ነኝ ያለሁት በቃ ደግ አረገችሁ ላሉ ገንዘቧን የለፋችበትን ነው ያዳነችው ብዬ አስባለሁ። ግን ደግሞ እዚህ ያለችው ልጅ ደግሞ ሳስበው የእሷን ቀስም መስበሩን ሳይ ብቻ የሁለቱም ያሳዝናሉ። የማያሳዝነው ባለጌው ወንዱ ነው። ያው ሁለተኛ ማግባት ቢፈቀድላቸውም ግን ማስተዳደር የሚችል አይነት ወንድ ሆኖ የራሱ የሆነ ነገር ኑሮት እንጂ አረብ ሀገር በለፋችበት ሚስቱ በገዛችው መኪና ሚስቱ በገዛችው ሱቅ ሌላ ሴትን አግብቶ ለማስተዳደር ማሰቡ በራሱ በጣም ነው የሚያሳፍረው። እና ያ ነገር በጣም ነው እኔ ራሴ የገረመኝ። ብቻ ግን እባካችሁ ወንዶች አላህን ፍሩ በቃ። የሴትን ህይወት አታበላሹ። አብሶ በቃ እነዚህ አስራ አምስት አስራ ስድስት እድሜያቸው የሆኑ ልጆችን እያደናችሁ ለምንድ ነው ህይወታቸውን የምታበላሹት? የመጀመሪያ ሚስታችሁን በጣም ትፈሯችኋላችሁ፣ ሁለተኛ መጨመር እንደማትፈቅድላችሁ ታውቃላችሁ። ነገር ግን የመጣ ይምጣ ስትይዘኝ ተዋታለሁ ብላችሁ የምታገቡት አግብታ የፈታችሁ ወይ ልጅ ያላት ወይ ደግሞ ተለቅ ያለች ሴት አይደለም የምታገቡት ምንድነው፣ ህጻናትን ህጻናትን አግብታችሁ ተሰብሯቸዋላችሁ እነዚህ ልጆች እንዳይጠገኑ ሆነው ነው የሚሰብሩት እድሜ ልካቸውን ሰው ማመን እንዳይችሉ ሆነው ነው የሚሰበሩት እና አያሳዝኗችሁም ወይ ማግባት እስካለባችሁ እኮ እንግዲህ ሱናውም ነው ካላችሁ ረሱ ስለ ሰለም ድንግል ያገቡት አይሻን ብቻ እኮ ነው ሌሎቹ ሴቶች አቅመ ደካሞች ትልልቅ ሰዎች ልጆች አላቸው ባሎቻቸው የሞቱባቸውን ሰዎች ነበር ሲያገቡ የነበሩት አይደለም። ከአይሻ ውጭ ሁሉም ብትጠይቁ እንግዲህ ቀርተናል የምትሉ ሰዎች ናቸው ይሄን የምታደርጉት። እንደዛ አይነት ሰው ነበር ሲያገቡ የነበሩት። ሌላ የማግባት እድል ያላት ትንሽ ልጅ ማንም ሰው ሲያያት ገና ው ይችን አግብቼ የሚልላትን ጩጬ ልጅ አግብታችሁ እንደገና ሚስት ያወቀችብኝ እያላችሁ እየፈታችሁ ሴቶችን እንደሁ ምታስቀሩ ወንዶች አላህ ይላችሁ። እናንተንም አላህ እንደሁ ያስቀራችሁ። እኔ ሌላ ምንም አልልም። በጣም ነው ያሳዘነችኝ። ሪካርዶን ራሱ ማውጣት ያልፈለግኩ ስለዚህ ነው ለምን እንባ እየተናነቃት የተናገረችኝ ነገር፣ ለሽንት ቤት ሰው ወጣ የሚያይ ሰው እያሉኝ በቃ እራሴ ላጠፋ ነው ያለችው ልጅቱ። ገና በአንድ ቀን እንደዚህ የሆነች ብትከራረ ምችልች ምን ልትሆን ነው? በጣም ከባድ ነው በጣም ማለት ነው። እና አዲስ አበባ ላይ ብዙ ቦታ አለ ቅምጥ ሁኖ የተቀመጡ ሴቶች እድሜያቸው ጩጬ ገና ባልየው የሚመጣው ወይ በወር አንዴ ነው ወይ በሶስት ወር አንዴ ነው ወይ በስንት ጊዜ አንድ ጊዜ ነው። እንደ እቃ ግን ቤት ተከራይቶላት መኪናም የምትችል ከሆነ መኪና ገዝቶ ምን ብሎ አስቀምጦ፣ ከዛ እሱ እዛችኛይቶ ሚስቱ ጋር ይሮጣል። ቀን ቀን ወይ የሆነ ሰዓት ላይ አመሻሽቶ ይመጣል። እንደዚህ አይነት ህይወት ነው እየተኖረ ያለው። ሀቁንም እያጓደሉ የሴቶችንም ህይወት እያበላሹ ፈልገውት የሚገቡ ሴቶች ሊኖሩ ይችላሉ። ይሄን ቅምጥ መሆንን ፈልገውት የሚገቡ ሴቶች ሊኖሩ ይችላሉ። ነገር ግን ትዳር ብሎ የሚገቡትን ልጆች ቅስም እየሰበሩበት ነው። እና ይሄን ነገር እኔ ለምን ኡስታዞች፣ ትልልቅ ዳኤዎች ለምን ትልልቅ መሻኢቶች ይሄን ነገር ለምን ዝም እንዳሉት አላቅም በቃ ሶስተ ይሄ ምንም አይነት ሱናዎችን ተግብሮ የማያውቀውን ሱና እኮ ነው እያለ ግን ተግባር ላይ የሚያውለው ይሄንን የሁለተኛ ሚስት ጉዳይ ነው። ስለ ሸሪያው ምንም የማያውቀውን ወንድ ምን ታውቃለህ ብትሉት አንዱ ሁለት ሶስት አራት ማግባት እንደሚችል ሊነግራችሁ ይችላል። ሌላ የሚችለው ነገር የለም። ነገር ግን እንዴት ማሳደር እንዳለበት፣ እንዴት ማስተዳደር እንዳለበት ሁላ አያውቅም። ስለሆነ እባካችሁ ትልልቅ ኡስታዞች እስኪ ሚዲያውን የተቆጣጠራችሁት ሰዎችን ከሰዎች አንዱን ከአንዱ ከማውራት እስኪ እንደዚህ አይነት ምክሮችን ስጡ። ሴቶችን ምን አይነት ሀቅ አላቸው የሚሉትን ነገር አውሩ። ሁልጊዜ ስለ ባል ሀቅ ነው የሚወራው፣ ሴቶች ሀቅ አለን ብለው ራሱ እስከማያስቡ ድረስ ብዙ ሴቶች እኛ ምንም ሀቅ የለንም በባሎቻችን ላይ ብለው እስኪያስቡ ድረስ ስለ ባል ሀቅ ብቻ ነው ሁሌ የሚነገረው ቲቪ ስከፍቱ ስለ ባል ሀቅ ነው እንትን ስከፍቱ ስለ ባል ሀቅ ነው ሚስቶችም ሀቅ አላቸው ይሄን ጉዳይ እስኪ አስተምሩ ግፉበት ወንዶች እንዴት ማስተዳደር እንዳለባቸው ግፉበት ያገባትን ሴትስ እንዴት ነው አንድ ላይ አድርገው መያዝ ያለባቸው የሚለውን ነገር አስተምሩ ያለበለዚያ ግን እንዴት ነው እናንተን የምንሰማው አሁን ላይ ትሬንድ ተደርጎ የተነሳ ወሬ እያባረራችሁ ብቻ ነው እንዴ ዳእዋ እኔ አላቅም። ብቻ ግን ዛሬ በጣም በጣም ተበሳጭቼ ነው በዚህ ጉዳይ ላይ እያወራሁት። ቪዲዮውንም ለሁሉም ሰዎች ሼር አድርጉልኝ። እናንተም ውጭ ያላችሁም ሁሉም ቦታ ያላችሁ ሴቶችም ደግሞ ባካችሁ የሰው ባል የሰው ትዳር አትበትኑ። ሰው ባል ላይ አትንጠልጠሉ። የራሳችሁን አላህ ይሰጣችኋል፣ አድርጉ በቃ የራሳችሁን የተሻለ ህይወት አላህ የተሻለ አለ። የአላህ ቤት እኮ ሰፊ ነው። በነገራችን ላይ እንዳላህ ረሂም እንዳላህ ሀብታም የለም አይደል እንዴ። ዓለም ላይ ያለ ኒዕማ ሁሉ ብትጠይቁት ሰው ሊደነግጥ ይችላል። ለአላህ ግን ምንም ነው፣ ኢምንት ነው። ዓለም ላይ ያለን ነገር ሁሉ ብሰጣችሁ ለእኔ ከመርፌ ከባህር መር ከመርፌ ገብቶ ምንም ይዞ እንደማይወጣው ነው ኔ የተባለው ስለሆነ አላህን ጠይቁት። የራሳችሁን ይስጣችሁ። አሁን ይሄ ሰውዬ እዩት። የራሱንም ህይወት አበላሽቶ እንደገና የሁለት ሴት ህይወት አበላሽቶ የልጁን ህይወት አበላሽቶ ነው የጠፋው። እና በጣም ስለከፋኝ ነው ብዙ ያወራሁት። ኢንሻአላህ ትማሩበት አላችሁ ብዬ አስባለሁ። ኢንሻአላህ በቀጣይ ቪዲዮ እስክንገናኝ ድረስ አላህ ሀገራችን ሰላም ያርግልን። እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ